ሰላም ቤተሰቦቼ እንዴት ናቸው? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የማችሉትን አትሸከሙ ለማለት መጥቻለሁ ማለት ነው። እንደምናውቀው ዛሬ ላይ ብዙ ቦታዎች የምንሰማቸው ድምፆች፣ አልቻልኩም፣ ከብዶኛል፣ አቃተኝ የሚሉ በጣም በጣም ትንሽ የማይባሉ ብዙ ድምፆች አሉ። እውነትም ነው። ሁሉንም ነገር በራሳችን ታክለን ልናሸንፍ አንችልም። አንዳንዴ የማንችላቸውን ነገሮች እየጣልን ሸክማችንን እያቀለልን እስካልሄድን ድረስ ሁሉን ነገር በራሳችን ታክለን ልናሸንፍ አንችልም። ስለዚህ የማንችላቸውን ነገሮች በቻልነው ልክ በቻልነው መጠን ከራሳችን ላይ ማውረድ መቻል አለብን። ሁልጊዜም ትግላችንም ፋይታችን ማድረግ ያለብን ከምንችለው ነገር የምንችለውን ነገር ብቻ ላይ መሆን፣ አቅማችን በላይ የሆኑትን በእኛ በኩል መፍትሄ ሊያገኙ የማይችሉትን ነገሮች እየጣልን የምንችለውን ብቻ እየፈታን መሄድ አለብን። በተለይ በተለይ እኔ ከአቅማችን በላይ እንሸከማቸዋለን፣ ግን ስለማናሸንፋቸው የእኛን ነገር ስለሚያሳጡን እንተዋቸው እና እናውርዳቸው። ከትከሻችን ላይ መውረድ አለባቸው ያልኳቸውን አራት ነጥቦች ይዤ መጥቻለሁ ማለት ነው። በአንደኛነት ከአቅማችን በላይ የምንሸከመው ግን በኛ በኩል እኛ ሸክሙን ማቅለል የማንችለው ሸክም ብቻ ሆኖብን ህይወታችንን የሚጎዳው አንድ ነገር ምንድን ነው? መሪር ሐዘን። እርግጥ ነው ማለት አሁን ለምሳሌ መሪር ሐዘን በህይወታችን ውስጥ በጣም ቦታ የምንሰጣቸው በጣም የምንወዳቸው በጣም ለእኛ ለየ ህልውናችን መሰረት የሚመስሉንን ሰዎች በህይወት አጋጣሚ ልናጣቸው እንችላለን። በተለያየ ምክንያት ከአጠገባችን ልናጣቸው ከአለምም በህይወትም ልናጣቸው እንችላለን። አንዳንዴ ይህን ነገር ሁል ጊዜም ተሸክመነው ነው የምንኖረው በማናቸውም ሲቹዌሽን እንኳን ለሌላ ሰው ለራሳችንም ዋስትና የሌለን ሰዎች። ስለዚህ ፈጣሪ ሰሪው በራሱ ሰዓት ይሄ ነው ጊዜው በቃ ከዚህ በላይ የምድር ቆይታ አስፈላጊ አይደለም ብሎ ከአጠገባችን ነው የምንወዳቸውን በጣም የምንፈልጋቸውን ሰዎች በሚነጥቀን ሰዓት በጣም የመረራ ሀዘን ማብዛት የለም። ካቅማችን በላይ ነው በቃ የእኛ በሀዘን መጨማደድ ደረት መጥቃት መሬት መንፋቀቅ እነዛን ሰዎች ተመልሰው ሌላ እድል ተሰጥቷቸው በህይወት እንዲቆዩ ማድረግ አያስችልም ይልቁንም እኛ ላይ ካገጠመን ሀዘን በተጨማሪ ሌላ ተጨማሪ ሌላ ተጨማሪ ጉዳት ሌላ ተጨማሪ ሀዘን ያመጣብናል። ህይወታችንን የምሬት ያደርግብናል፣ ነገሮቻችንን ያከብድብናል እንጂ የሚቀይርልን ነገር የለም። ስለዚህ በቃ ሰው ነን፣ ምድር ላይ እስካለን ድረስ ሁላችንም በኮንትራት ነው የምንኖረው። የተጻፈልን ቀን አለ፣ ጊዜ አለ። ያ ጊዜ ሲያልፍ ሁላችንም መጠራታችን አይቀርም። ስለዚህ እንደዚህ አይነት ሀዘኖች በሚገጥሙን ጊዜ ባለቤቱ ነው አዋቂው ባለቤት ውስጥ ከሚያውቅ ድረስ እኛ ማድረግ ያለብን ነገር ወዶ ፈቅዶ ያደረገውን ነገር የሚያስችለውን አንጀት ስጠኝ። አንተ አጽናን፣ አንተ አበርታን፣ አንተ ትክክል ነህ፣ ትችላለህ። የራስህ ምክንያት አለ ያንን ያደረክበት። ስለዚህ እኔንም የምችልበትን አንጀት ስጠኝ፣ የምበረታበትን አቅም ስጠኝ ብለን ተሸንፈን ሐዘኑን ከላያችን ላይ አውርደን ለፍጣሪያችን ሰጥተን እኛ ግን ወደ ህይወታችን መቀጠል ነው ያለብን። አንደኛው ከአቅማችን በላይ የሆነውን ነገር ማውረድ ያለብን ሐዘንን ነው ማለት ነው፣ መሪር ሐዘን ነው። በሁለተኛነት ደግሞ ከአቅማችን በላይ የሆኑትን ነገር መሸከም የሌለብን ጸጸት ነው። አብዛኛውን ጊዜ የሚጨክንብን በላይ ራሳችን ላይ በጣም እንጨክናለን። ለራሳችን በጣም ይቅርታ እናደርግ ብዙ ጊዜ አይተን እንደሆነ ለሰዎች የበደሉን ሰዎች ይቅርታ የምናደርገውን ያህል ለራሳችን ግን ይቅርታ እናደርግም። እና እድሜ ልካችንን ራሳችንን በጸጸትና በእህህታ ስንጎዳ፣ ስናቆስል፣ ስናደማ እንኖራለን። ግን መሆን ያለበት ምንድን ነው? ያንን ስህተት ባንሰራው ጥሩ ነበር። መጀመሪያ ግን አንዴ ሰርተነዋል። ደግሞ ስህተትን መስራት የሰውነት ባህሪያችን ነው። ደካማ ፍጥረቶች ነን። በዚህ ዓለም ላይ በዚህ ምድር ላይ ከተፈጠሩት ሰዎች መካከል አንድ ኢየሱስ ክርስቶስ እና እናቱ ድንግል ማርያም ብቻ ናቸው በምድር ላይ ስህተት ያልሰሩት። በተረፈ ከአዳም አንስቶ እንደ ልቤ እስካለው ዳዊት ድረስ በመጽሐፍ ቅዱስ እንኳን ሁሉም ሰዎች ተሳስተዋል። ስለዚህ እኛም አንድ የሰውነታችን ድክመት እስከሆነ ድረስ የሆነ ስህተት የማንሰራበት ምንም ምክንያት የለም። ፍጹማኖች አደለም። ስለዚህ ስህተታችን ምንም ይሁን ምንም፣ ዋናው ከዛ ስህተት ከዛ ጥፋት መመለስና ተምሮበት ከዛ ስህተት ትምህርት ወስዶ ራስን አርቆ ወደ ሕይወት መመለስ ነው እንጂ ያንን ስህተት ላንመልሰው በዛ ስህተት ምክንያት ራሳችንን ጠልተን ራሳችንን እየቆሰልን ራሳችንን እየወቀስን ራሳችንን እያደማን መኖራችን ሌላ ነገር ከነጎዳያ ደግሞ በዚህ ስህተት የተነሳ ሌላ ስህተት በህይወታችን ላይ ደርበን ደራርበን እንድንሰራ እና ከህይወት መስመር ውጭ እንድንሆነ ያደርገናል። ስለዚህ የጸጸትን ሸክም ከትከሻችን ላይ ማውረድ ነው ያለብን። መጸጸት ጥሩ የሚሆንበት ፓርት ሊኖር ይችላል። መጸጸት ያንን ስህተት እንዳንደግመው እስኪያደርገን ድረስ ብቻ ያንን ከዛ ስህተት እስክንማር ድረስ ብቻ መጸጸታችን ጥሩ ነው። ግን ያንን ጸጸት በውስጣችን ይዘን እድሜ ልክ እኔ እኮ ማረባ ሰው ነኝ እኔ እድሜ ልክ እኔ ምን አይነት ምን አይነት ጨካኝ፣ ምን አይነት መጥፎ፣ ምን አይነት ክፉ ሰው ነኝ። እኔ መቼም ሰው አልሆንም። እኔ ምንም ክርታ ማይገባኝ ነኝ እኔ ምንም የምን እያለን፣ እኔ ልክ እራሳችንን እየቀጣን የምንኖር ከሆነ ምንም ፋይዳ ላንፈጥር፣ ምንም ለውጥ ላናመጣ፣ ጭራሽ እራሳችንን፣ ሕይወታችንን የሚመጣውን ለቀጣ ሕይወታቻችንን እየጎዳን እያሳነስን እንድንኖር ነው የምናደርገው። ስለዚህ የፀፀት ሸክም ከላያችን ላይ ማውረድ አለብን፣ ስለማንችለው ማለት ነው። እሱን አውርደን ነገ ደግሞ ሌላ ቀን ነው። ከዛ ስህተት ተምረናል፣ ታርበናል። ነገ የተሻለን እኛ የጣም በስህተቶቻችን የተማርን ያደግን የተለወጥን ትላልቅ ሰዎች እንሆናለን ማለት ነው ብለን በማሰብ ወደፊት መቀጠል ነው። በመጀመሪያም ስህተት የማይሰራው ራሱ የማይሰራ ሰው ነው ወይም የማይሞክር ሰው ነው ምንም ጥረት የማያደርግ ሰው ነው አንዳንዴ ስህተት የማይሰራው ስለዚህ ስህተታችንን መማሪያችን ማደጊያችን አድርገን ከትከሻችን ላይ ጸጸቱን አውርደን ወደፊት መቀጠል ብቻ ነው የሚኖርብን በሶስተኛነት ደግሞ ከሸክ ከጭንቅላታችን ከትከሻችን ላይ ማውረድ ያለብን ቂም እና በቃ ከትከሻችን ላይ ማውረድ ያለብን ነገር ምንድን ነው? ቂምና በቀል። ምክንያቱም እቺ ምድር መከፋት፣ መገፋት፣ መናቅ፣ መሰደብ፣ መተው፣ መከዳት ሁሉን የያዘች ናት እና እንኳን እኛን አይደለም ይቀርና ምንም ስለኛ ፍቅር ራሱን መስዋዕት አድርጎ የመጣው ኢየሱስ ክርስቶስን እንኳን አልማረችውም። ብዙ መገፋቶች፣ ብዙ መከዳቶች፣ ብዙ መናቆች፣ ብዙ ስድቦችን አስተናግዶ ነው መጨረሻም በክህደት ተሰቅሎ ስለኛ የሞተው ማለት ነው። ግን እሱ ምንድን ነው ያደረገው? እንደዛ ስቃይተው፣ እንደዛ ደብድበው፣ እንደዛ መከራ ብዝተውበት የሰቀሉትን ሰዎች ያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። ያ እኛን ለማስተማር ነው። ምክንያቱም ምድር በእንድዚ አይነት ሁኔቶች የተሞላች ስለሆነች እኛም እንደዚ አይነት ሁኔቶች እንደዚህ መካድ ሲገጥመን መናቅ ሲገጥመን፣ መሰደብ፣ መገፋት፣ መዋረድ ሲገጥመን የሚያደርጉትን አያውቁም ብለን በይቅርታ ልባችንን አንጽተን፣ ለሰዎች ለበዳዮቻችን እንድንጸልይ በዳዮቻችንን ጸልየን እንድናሳልፍ ነው። ያንን ምሳሌ ያሳየው፣ ግን ያንን ማድረግ እንደዚህ ቀላል ነው ማለት አይደለም። ብዙዎቻችን ለወሬ ለአፍ ሊቀል ይችላል፣ በተግባር ማድረጉ ግን ይከብዳል። ግን እኔ አሁን ዛሬ ሲን ላነሳላቸው የፈለግኳቸው የፈለግኩት መጸለዩን እንኳን ባንችል፣ መጸለይ ትልቅ ነገር ነው። መጸለዩን ባንችል ግን በማስተዋል ምክንያቱም ለነሱ ስንል አይደለም። እንደው ለነሱ ስንል ሳይዞ መሄድ ማለት በዳያችንን ለመግደል ስንል ራሳችን መርዝ ጠጥተን እሱ እንዲሞት መጠበቅ ማለት ነው። እሱ ጋር ከመድረሱ በፊት እኛን የሚገድል መርዝ ነው ማለት። በአደራ የሆነ የጎዳን ሰው በአደራ በተወካይነት ወስደን ራሳችንን ለመጉዳት የበዳያችንን አደራ ተቀብለን ሁሌ እየቆጠብን በውስጣችን አኑረን እየቆጠብን እየተጠቀምን እራሳችንን የምንገንበት መሳሪያ ነው። ምንም አንደኛ ያ ሰው ደስተኛ ሆኖ እየኖረ ነው። ምንም ገፋን ጎዳን የሆነ ነገር ላይፍ እየኖረ ነው። እኛ ግን የእሱን በእሱ መከዳታችን፣ በእሱ መገፋታችን፣ በእሱ መዋረዳችን ሳይንሰን ያንን ጉዳት ያንን ህመም በውስጣችን በአደራ መልክ አስቀምጠን አንድ ክፍል አከራይተን በውስጣችን ውስጥ ከዛ እየመነዘርን ጉዳቱን እየተጠቀምን ራሳችንን የባሰ ጉዳት የባሰ መጎዳት ፊታችን ውስጥ ወደ ፊታችን ወጡ መድኃኒት እስክናወጣ አጥንታችን እየበላ ካንሰር እስኪሆንብን የሆነ ደረጃ እስኪያደርሰን ድረስ እየተጠቀምበት ነው። ስለዚህ ቂም መያዛችን ያንን ሰው ምንም አያደርገውም። ባይዘዊ ምንም ነው የማያደርገው እሱ የዘራውን ማጨዱ በማን ናቸው ሙኔ እኛ ይቅርታ አረግንለትም አላረግንለትም የዘራውን ያጭዳል። ሁሉም ሰው የዘራውን ያጭዳል። እኛ ግን እንደውም በዛ መገፋት አትራፊ መሆን መቻል ሲገፉ ምንድን ነው፣ ፈጣሪ ደግሞ አለ። በቀላችንን ለእሱ አሳልፈን ስትሰጥ ቂሙን እርግፍ አድርገን ከውስጣችን አውጥተን ልቦና አይስጠው ብለን እኛ ግን ለአምላካችን ወደ አምላካችን ቀና አካልን አምላካችን ደግሞ ተጎዳነው እጥፍ አድርጎ ይከሰላል። ስለዚህ መካስ እንደውም ለአድቫንቴጅ መጠቀም አለብን፣ ያንን የተገዳነውን ያንን የተገፋነውን ገጠምኝ ወደ ጥቅም ለአድቫንቴጃችን ማድረግ አለብን። ምክንያቱም መገፋት ምንድን ነው የሚባለው፣ ሰው ሲገፋ ፈጣሪ እንደውም የበለጠ እንዲያየን የምንመልስበት መንገድ ነው። ግን ወደ በቀል ከሄድን እና ወደ በቀል ያንን ሰው በጎዳና ተመሳሳይ መንገድ ለመበቀል ከሄድን እንደውም በጣም ያንን ሰው የበለጠ ጥቅም ነው ማለት ነው የበለጠ እንደውም አበረታታ ነው እኛን እንዲጎዳ ማለት ነው። ምክንያቱም እሱ የሆነ ጉዳት የሆነ በሚገፋን የሆነ ነገር በሚያደርስብን ሰዓት የእኛን የአጸፋ መልስ ተዘጋጅቶ ነው የሚጠብቀው። ስለዚህ እኛ አጸፋ ለመስጠት በምንሄድበት ሰዓት የበለጠ ሌላ የከፋ ጉዳት ሊያደርስብን ይችላል ማለት ነው። በዛ መሀል ደግሞ ፈጣሪም አይገባ፣ ምክንያቱም አላስገባ ነው እኛ በራሳችን ፍርድ ሰጪ እኛ በራሳችን ቀጪ ስለሆነ ፈጣሪም እጁን አያስገባም ዝም ብሎ ነው የሚያየ። ያኛውም ሰው የባለተ ይጎዳናል። በመሀል አጉል ተጎድተንም ተሰብረንም ካሳን ሳናገኝ ተገፍተንም ተከፍተንም የባሰ ሌላ ህመም ውስጥ ገብተን ነው የምንመለሰው ማለት ነው። ስለዚህ በቀላችንን ለፈጣሪያችን ትተን ልቦና ስጠው ብንችል ጸለየንለት እንዳስተማርን ልቦና ስጠው አለማስተዋል ነው፣ ስላልገባው ነው ብለን ስናልፍ እኛ ብዙ እናተርፍበታለን። በዛ ጸሎታችን ብዙ እናተርፍበታለን። ምክንያቱም እንደዛ ነው የተሰራ ነው ራሱ ምክንያቱም የዘራነውን ነው የምናጭደው። በመልካምነት ከዘራን ክፉ ላደረገብን ግራህን ለመታ ቀኝህን ስጠው ለሚባለው መልስ ሳንሰጥ ሪቬንጅ ውስጥ ሳንገባ ያንን ነገር ከላያችን ላይ አውርደን ወደ ፈጣሪያችን ብቻ ካየን የነገ ላይፋችን ህይወታችን ሙሉ ሰመረ ማለት ነው። ከዛ ሁኔት እንማራለን። ከዛ የተሻለ ህይወት ስ ደግሞ ፈጣሪ ደግሞ አላ ሁሉንም የሚመለከት ደግሞ አምላክ አለ። ስለዚህ በቀልና ቂም ከአቅማችን በላይ ነው። ውስጣችን አስገብተን ማመዣጉም ምንም የሚፈይድልን ነገር የለም። ትከሽኛን ይበላናል፣ ጊዜያችንን ያሳጥረዋል፣ እድሜያችንን ያሳጥራል፣ መልካችንን ያጠፋል እንጂ የሚጠቅመን የሚለውጥልን ምንም ነገር የለም። ስለዚህ ከትከሻችን ላይ አውርደን ወደ ህይወታችን ወደ መልካም መንገዳችን መቀጠል ነው ያለብን። በአራተኛነት ደግሞ ከትከሻችን ላይ ማውረድ ያለብን ነገር ምንድን ነው? የፉክክር ስሜት የፉክክር መንፈስ። እርግጥ ነው፣ አብዛኞቻችን ገና ከስናድግ ጀምሮ ቤተሰቦቻችን እኛን የጠቅበ አልበላ አልበላም ብለን ስናስቸግር የሚያደርጉ ምንድን ነው፣ ለወንድማችን ወይ ለእህታችን ወይ ለጓደኛችን ይኸው ለሱ ልሰጠው ነው፣ ይኸው እሱ ሊበላው ነው፣ በላብህ እያሉ አሳደጉ። እኛ ደግሞ እሱ እንዳይበላው እሱ ከሚበላውስ ብለን ያለ ፍላጎታችን የግድ ለመብላት እንሞክራለን ማለት ነው። ስለዚህ በዛው የፉክክር መንፈስ የኔ ይበልጥነት ስሜት እያደገብን ይመጣል። በትምህርት ቤት አንደኛ፣ ሁለተኛ፣ ሶስተኛ እያሉ እያወዳደሩን የግድ በቃ ራስን የበላይ አርጎ ከውድድራችን ከራሳችን ጋር ከማድረግ ይልቅ ራሳችንን ወደ ላይ ከፍ የምንልበትን ከሰው የምንበልጥበትን በቃ እኔ ብቻ አንደኛ የኔነትና የበላይነት ስሜትን ኤክሰርሳይዝ አድርገን እንድናድርግ ስለተደረግን የፉክክር መንፈስ በጣም ላያችን ላይ ግን ምንድነው፣ ደግሞ ሁል ጊዜም የበላዮች አሉ ማለት ከእግዚአብሔር በስተቀር ሁሉም ሰው ከራሱ ከበላዩ የበላይ ያለው የሚገርመው ነገር። ስለዚህ መቼም ቢሆን የሚበልጡን ሰዎች ላይ፣ ምክንያቱም አንድ ስቴፕ ከፍ ስንል ሌላ እስቴፕ ደግሞ ከፍ የሚል ሰው አለ። ስለዚህ ሁል ጊዜ ፉክክራችን ከራሳችን ጋር ብቻ ማድረግ አለብን። በተለይ አሁን ላይ ደግሞ ከፍተኛ ቀውስ እያመጣ ያለው በሶሻል ሚዲያ ሰው የሆነውንም ያልሆነውንም ያለውንም የሌለውንም አውጥቶ ለማሳየት ጥረት፣ ያ የበታችነት ስሜት እየፈጠረብን፣ በቃ እኔ እኮ የለሁም እገሌ እንኳን እንደዚህ ሆኖ፣ እገሌ እንደዚህ ሆኖ፣ እኔ ምን አለሁም እኔ እኮ የለሁም ምን ሆኜ ነው እንደዚህ፣ ምን ሆኜ ነው እንዲሆንኩት እንድንል፣ ራሳችንን ህይወታችንን እንድንጠላ፣ ያለንን ነገር ባለን ነገር እንዳንደሰት፣ እንዳንረካ እያደረግን ራሳችንን በጣም ዝቅ አድርገን አሳንሰን እንድናይ የሰዎችን ህይወት በስክሪን ላይ ብቻ በስክሪን ላይ በምናያት በአስር ሰከንድ በሰላሳ ሰከንድ በሆነ ሰከንድ የላይፍ የፎቶሾፕ እና ምናምን እይታ የኛን ሙሉ ላይፍ እንድንመዝንና ከዛ በኋላ በራሳችን እንድናፍር ራሳችንን እንድንጠላኖናለን። ስለዚህ የፉክክር ስሜት ከአቅማችን በላይ ስለሆነ ሁሉም ሰው ማለት የግዴታ ተፍጨርጭር በቃ፣ ትልቅ መሆን የለብንም። ውድድራችን ሁልጊዜም ከራሳችን ጋር መሆን አለብን። ከትናንት ማንነታችን ብናስበው እኮ ከትናንትና ማንነታችን አንጻር ስናስብ እኮ ዛሬ በጣም የተሻለ ቦታ ላይ ነን። የራሳችንን ፕሮግረስ፣ የራሳችንን እድገት፣ የራሳችንን ሂደት ላይ ነው እንጂ ትኩረት ማድረግ ያለብን የበላዮቻችን ላይ እያየን፣ ሁልጊዜም ወደ ላይ እያየን ልንደርስ አንችልም። ሸክም ነው የሚሆንብን። የፎክክር ስሜት ተፎካክረን ፎክክሩ ለመልካም ከሆነ ኦኬ ጥሩ ነው። የቻልነውን እኮ ማድረግ የምንችለው ማድረግ እኮ ጥሩ ነው። ግን ከአቅማችን በላይ ከሆነ ደግሞ ማውረድ መቻል አለብን። ሁሉም የራሱ መንገድ ነው ያለው። ሁሉም የራሱ ፌዝ ነው ያለው። አንዳንዴ ደግሞ እንደምናየው ነገር ሁሉ ትክክል ነው እውነት ነው ማለት አገ ለምሳሌ፣ አንድ ታሪክ እንደውም በቅርቡ ሰምቻለሁ ልጁ በጣም የሀብታም ልጅ ነው እና ተማሪ ነው። ቤተሰቦቹ ውጭ ናቸው ያሉት እና ውጭ ነው ያሉት። ዲዛይር ተገዛለት፣ ተማሪ ነው። ዲዛይር ብር ተልኮ ዲዛይር ተገዛለት። ልደቱ ሸራተን ነው እየተከበረው እና ጓደኞቹ የአቻዎቹ እንደሱ እድለኛ ሰው እንደሌለ ነው የሚያውቁት እና ወረ እሱ ምን አለበት? እሱ እኮ በጣም እድለኛ ነው፣ እንደ በዚህ እድሜው መኪና እየነዳ እንደ ልደሱ ሸራትን ነው እንደ እሱ እኮ የደላው ሰው የለም ነው የሚሉት። የሆነ ቀን ግን ምን ተሰማ? ያ ልጅ ራሱን አጠፋ። አያችሁ፣ ለሰው በጣም እድለኛ ነው፣ ነገሮች ሁሉ ተርፎታል፣ ሞልቶታል። ግን ምን አይነት ፌዝ፣ ምን አይነት ሁኔታ ላይ እንዳለ እሱና እሱ ናቸው የሚያውቀ ስለዚህ የምንፎካከራቸው ሰዎች እያየን የምንወዳደራቸው ሰዎች ምን አይነት ነገር እያሳለፉ እንደሆነ አናውቅም። ስለዚህ እኛ የሰውን ህይወት፣ የሰውን ኑሮ፣ የሰውን ስታይል፣ የሰውን ላይፍ ስታይል እያየን ራሳችንን የመጣንበትን ከምናማር ራሳችንን ዝቅ ከምናደርግ ፉክክር ከምን ሁልጊዜም ፉክክራችንን ከራሳችን ጋር እያደረግን የሰዎችን ኑሮ ለራሳቸው መንገድ እየተውን ሸክማችንን ከላያችን ላይ ማቅለል አለብን። ምክንያቱም አንች ነው ኑሮ ህይወት ራሷ በራሷ ትግል ትጠይቃለች። የራሷ የሆነ ብዙ አይነት ሩጫ ፍሪ ሆነን ካሮጥን እነዚህን ሁሉ ነገሮች በትከሻችን ተሸክመን የትም አንደርስም። ሸክማችንን መጀመሪያ ከላያችን ላይ ማውረድ ከአቅማችን በላይ የሆኑ ሸክሞችን መሸከም የለብን። ስለዚህ ሸክሞቻችንን አውርደን ኃላፊነት መውሰድ ላለብን ነገሮች ብቻ ኃላፊነት እየወሰድን ራሳችንን የተሻለ ቦታ ለማግኘት ሁልጊዜም ጥረታችንን መቀጠል እና ወደፊት መሄድ ወደፊት መራመድ ወደኋላ የሚጎትቱንን መስመራችንን የሚዘጉብንን፣ የሚያስቀሩንን፣ አቅማችንን የሚበሉትን ነገሮች እየጣልን ወደፊት ወደፊት ወደፊት ብቻ መቀጠል አለብን፣ እላለሁ። ለዛሬ ይሄንን ብያለሁ። በጣም አመሰግናለሁ። እወዳቸዋለሁ። ክበሩልኝ። ላይክ፣ ሼር፣ ኮመንት ግን እየተደረግኩ አይደለም። እባካችሁ አብረን ከፍ እንበል እላለሁ። አመሰግናለሁ። ወዳቸዋለሁ።